ወንድሜ የአንተ ምርጫ ቀስቀስ ቅስቀሳ አያስፈልገኝም። ሰው ካሬ የተናገርከው አሽሙሩ አሽሙር ነው መሰለኝ። ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። አረ ለመፍጠን ትሞክራላችሁ። አሁን ሙድ ነው የሚይዝባቸው የሰጣኝ መልስ። ዮኒ ማኛ ብዙ ነገርም ቢሰራ ወደ አንተ ሸው መቅረብ አልፈልገው ሰላም፣ ሰላም ዩቲዩብ፣ እንዴት ናችሁ? ዛሬም እንግዲህ ባበደና በሚገርም ቪዲዮ ተመልሰናል። ዛሬም እንግዲህ ሰሞኑን አዶናይን አለቀኩትም። ዛሬም ስለ አዶናይ ነው የማወራው እና ደግሞ ብዙ ኮሜንቶችን እያነበብኩ ነበር በባለፈው ቪዲዮ ላይክ ልክ አብዛኛው ግን የሆነ አትክለብለም ምናምን የሚል ነገር ለማስተካከል ሞክራለሁ። ቤተሰብ እንግዲህ ዛሬ የመጣሁበት ቪዲዮ አንደኛ ለአዶናይ ነው። አዶናይ እንግዲህ ሰይፉ ፋንታሁን ላይ ለምን አልቀረበም ምናምን ሲባል ነበርና እሱም የሰጠው ምላሽ አለ ለሰይፉ ፋንታሁን የሚሆን ቪዲዮ ነው የተሰራው እና ቪዲዮውን እንድታዩት ነው ዛሬ የመጠውበት ዋነኛው ምክንያት ማለት ነው። እና ቪዲዮውን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ የዩቲ ናስ ዝግጅት ከቀረበ በኋላ እንግዲህ ያዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቢስ ላይ ጠይቀዋል። የእኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ። እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መጡ ነው የምረጡ፣ እንቅስቃሴ ማድረግ ይችላል። ሴፍ ሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ፣ አንደኛ በክብር አላወራኝም፣ ችላ ብለኛል። እት ኦኬ ሜይቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሀሳብ ኖሮ ሊሆን ይችላል። በጥሩ ነገር ምን ወሰደው ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር። ከአንተም አክብሬ መጥቼ ሴፍሻ እንዴነ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸው። እና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ፣ ችግር የለውም። ባይ ዘ ወይ ግን እዚህ ጋ እውነቱን ያወራበት ምክንያቱም እንደሆነ ታውቃላ ብዙ ጊዜ ሰይፉ ኢንተርቪው ያደረግ ካያጡ ሆነ ይላት ፓርታለች እና አምጥቷታል ማለት ነው። ይሄ ማለት ደግሞ ትክክለኛ ምንም የተጨመረ የተቀነሰ ነገር የሌለው ትክክለኛ ነገር ነው እየተናገረ ያለው ማለት ነው። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉንሰር ጠየቀ። ከዛ የኢንፍሉንሰር ደግሞ ኔጋ ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን እንጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ፣ ከዛ ማናጀርክ ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው። ውጪ ይገባኛል። ይህም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እእርግጠኛ እኔ። ትልቅ ነገር ነው ያንተ ሴፉ ሾው ማለት ነው። በጣም ሪስፔክት አደረገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድን ነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር፣ አሽሙር ነው መሰለኝ አይ ቲንክ አሽሙር ነው አየህ፣ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆንና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጽ ሆኜ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ነው ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናይን ያካፈልኩት እንዲህ ጅል ሆኝ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ። እነዚህ ቃላቶች ማለት ነው ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸው እና መደነቅ ወይም ከፍ ከፍ ማለት እንደሌለባቸው መልእክት አድርሰሃል። ሰው ችግሩ ምንድን ነው መሰለህ፣ ሰይፉ የተናገርከው ነገርና ተግባርክ አንዳልሆነ። ምክንያቱም በገመና ገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ፣ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትን የሚሆን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ ያ መጥፎ የሚባለው ያ ገመና ወይም መጥፎ የሚባለው ሳይዱ ብታየው እንዴት አርገ ተምጠዋለ ዮኒ ማኛ ግልጽ ነው፣ የመሬ ነው። ብዙ ጊዜ ያየሁት ምንድን ነው፣ ዮኒ ማኛ ላይ የማይሆኑ ብዙ ነገር ብሏል። ከአዶናይ የባሰ ማለት አዶናይ ደግሞ እንደዚህ ሊባልበት የቻለው ዋነኛው ምክንያት ምንድን ነው? አብዛኛውን ጊዜ የራሱ የሚሆን ሰው ብዙ ሰው መናገር የሚከብደውን ነገር ስለተናገረ ሶሻል ሚዲያ ላይ ወጥቼ ያያ ነገር ስላለ ነው እንጂ ዮኒ ማኛ ይብሳል፣ ምንም ጨራሰን እን ይብሳል፣ ብቻ ለማለት ያክል ነው። ግን አዶናይ ብዙ ጊዜ ወጣቶች እንዲ እንዲ አታስኩና የሚለውን ለማድረግ ያክል ሲፈልግ የራሱን እንትን ፐብሊክ አረገው ይ በጣም ሌላ ሰውን መናገር የሚፈራውን ነገር እሱ ከዚህ ሲያደርጉ ሰዓት ያን ያህል አዶናይ እንደዚህ ነው እንደዚህ መባል ተጀመረኝ፣ ተጀመረ አዶናይ የሚያክል የለም። እንደዚህ ስታስቡት ኢትዮጵያ ውስጥ እንደ አዶናይ ወጣቱ እንትን እንዲ የሚፈልግ ሰው ተጨራሽ የለም። እንደውም ከሁሉም በፊት አዶናይ ነበር መሰለኝ ነበር፣ ከዩቲናትን በፊት አዶናይ ነበር መሰለኝ ነበር። ግን እንደውም አሁን እንደውም እየተነሳ ያለው ክስተት ምንድን ነው? ሰይፉ ፋንተው ራሱ አዶናይ ጋር መቅረብ አለ። የአዶናይ ሶሻል ሚዲያ አካውንት ላይ ቻናል ላይ መቅረብ አለበት። ዩቲውብ ላይም ቲክቶክ ላይም እያንዳንዱ ነገር ላይ መቅረብ አለበት። ግን ጥሩ ነገር አይተ ወደ ሸው አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ሰው ምን ልልህ ነው የምፈልገው፣ ወደ አንተ ሸው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን፣ ኦፍኮርስ እወድሃለሁ፣ አከብርሃለሁ። እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ይ ነው ከጥሩነቴ መጥፎነቴ መርጠቅ ስላየክ ደብሮኛል። ያንተ ምርጫ ነው፣ ኦፍኮርስ ሰይፉ ሁለት ሳይል አለው። ብዙ ሰው የአንተ መጥፎ ሳይል ሊያይ ይችላል፣ ብዙ ሰው ደግሞ የአንተ ጥሩ ሳይል ሊያይ ይችላል እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው ገባህ አይደለ እና ያኔ ያቺ ትምት የገመና የምትባለዋ ሳይድ እሷን ማየትህ ትንሽ ደብሮኛል ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። ሰው ሰው ከወደደ ከፈለገ ከመረጠ ይመርጣል ነፃነት አለው ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው መኪና ባሸንፍ ብሸንፍ ሽልማቱ ቢመጣ ባይመጣ እኔ ይህን ጨራሽ ማለት ነው ምንም ሌላ የቲቪ እንትኖች ላይ ሄዶ ምናምን ራሱ ማስታወቂያ የሌለበት ሰው ቢኖር ኢትዮጵያ ውስጥ አዶናይ። ምክንያቱም ታያችሁት ቦቱም የማይገናኝ ከዚህ በፊት ያን ያህል ቦት ታይቶ የማይታወቅበት ብቻ፣ ይሄን ያህል ቁጥር ማንም ቦት አስደርጋ ያክልትን ላይ ቲክቶክ ክሬቲቭ አዋርድ ላይ ማለት ነው። እና አዶና ያን ያህል አያስፈልገውም ባዮች ነን ማለት ነው የአዶና አድናቂዎች። አለማዊ የሆነ ነገር ኦልሬዲ ተለያይቻለሁ ሚን በአለባበሴ በአነጋገሬ በፀጉር ስታይሌ አለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍኮርስ አለማዊ ነን ሁላችንም፣ ግን ከመንፈስ ጋ ግንኙነት አለኝ ሰው ይህ አለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦልሬዲ ወድቀ የነበረ አሁን ተነስቻለሁ። ሜይ ቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ሰው ምርጫ ቅስቀሳ አያስፈልገኝም። እኔ ልልህ ፈልጌ ነው። እና ያ የሰው መጥፎ ነገር ላይ የተጥንት እሷን ከምታጎላት ጥሩ ሳይዱን አይተ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው የሆነ ማኛ ብዙ ነገርን ቢሰራ እኔ ማይለጥ እቺ ጥሩ ነገር ነው which አንዳንዴ ያስቀኛል። ገባ አይደለ? መጥፎ ነገር ከማይ ማለት ነው። ያ ምንም ምለው ነገር የለኝም ወዳለሁ። እኔ እዚህ ላይ ምንም የምሰጠው አስተያየት የለኝም። ምክንያቱም በቃ ሁሉም እኛ ልንናገር የፈለግነውን ነው ራሱ ተናግሮታል። ምንም ያን ያህል ማለት አያስፈልግም። ቀጣይ ደግሞ እኔ በእናታቸው አሁን ላይ ጃን ያለ፣ አዶናይ ያለ፣ ቅዱስ አለ፣ ሶስቱም ሆኑ የሞከሩት ነገር አለ። አዲስ አበባ ላይም አዳማም ሄደዋል። አሁኑ አዳማ ሄደው ነው መሰለኝ እና እቺ ነገር በቃ በጣም ተመችታኛለች። እኔ በእናታችሁ መሞከር ምፈልገውና በቅርቡ ብሎግ ማድረገው ነገር ነው የሚሆነው። ሰብስክራብ እያደረጋችሁ ጠብቁ እሱም ቪዲዮ ጋር ማየት ማለት ነውና የእናንተ ሰብስክራይብ በጣም ያስፈልጋል ዋናው እናንተ ሰብስክራይብ ስታደርጉ እኔ የምሰራው ቪዲዮ ምናምን እየጨመረ እየጨመረ ይላል ማለት ነው እኛም እኛ እንወዳለን ማነው ማነው እንደዛ ያደረገኝ ቅድም ገለኸኝ ነበር እንጃ ፈጠነ።

በጣም የሚገርም ያለው ነገር ነው ይሄ። አራሳ ልበኝ አውቀ ነው አራሳያቸው። በእናትህ አዳማ በጣም ነው የምታምረው። እግዚአብሔርን ተአምረኛ የሆነ መብራት አላት። በቃ ውቢት ቆንጂዬ ከተማ የታባቱ በጣም ነው የምታምረው። አዳማ የሌለ ማለት ነው ጃኒ። ወደኋላ ቀርተዋል ጃኒ። ዋው አዳማ ማለት ውብ ውብ ከተማ፣ ወየ ወየ፣ ሰውም ጸዴ ነው፣ ሁሉም ነገር ጸዴ ነው። እዚህ የት አባቱ መተናል፣ መተናል፣ መተናል። ክብር ለሚገባው ክብር እየሰጠን ትራፊክ ምናምን እንዳይከተል እንቀጣ። በዚህ ያንተ ግን ፈጣን ነች አንተ? እንዴ? ያንተ ፈጣን ነች? የግዱስ ደግሞ ከአዶናይ በጣም ፍጥነት ያላቸው እንጂ፣ ወይኔ እንደ ምንድን ነሽ አንቺ? ያላት መኪና እንትን ነው የምታደርገው ብቻዋን የምትላክ በሲስተም ውስጥ ያለች መኪና እንትን ትላላችሁ። ያላችሁበትን ቦታ ማፕ ላይ ያስገቡታችሁላት፣ ከአንድ ቦታ የሆነ አንድ ቦታ በቃ ያለ ሾፌር የምታደርስ እንጥዬ መኪና ነች። አዳማ ከናዝሬት ከተማ ዋው ዋው ከተማ ማለት ዋው አገር ማለት እግዚአብሔር ሰው እያሳለፍን አይዟቸው አይዟቸው፣ እለፍ እለፍ። ሶሪ ሶሪ ይቅርታ፣ በጣም በጣም ይቅርታ። ዋው ዋው ዋው ዋው አንተ ጃኒ ተተነው መጣን በቃ ዩተር ነው የምናደርገው። ወይኔ ጉዴ። ቤተሰብ የዛሬው ቪዲዮ እንግዲህ ይህንን ይመስል ነበር ቪዲዮ እንደወደዳችሁት ተስፋ አደርጋለሁ ሐሳብ አስተያየታችሁ እንደተለመደው ኮመንት ላይ አስቀምጡልኝ እኔም እያነበብኩኝ ሪፕላይ አደርገዋለሁ እንቀጥለው ደግሞ እንዲህ በደረቁ አልመጣም የሆነ የሆነ ነገሮችን አካተን ለእናንተ የምትጠቀሙበትን ነገር እያደረግን እንደዚህ ምንቀጥል ይሆናል እና ሰብስክራይብ ላይክ ሼር እያደረጋችሁት ቪዲዮን በሚቀጥለው ባበደና በሚገርም ቪዲዮ እስክንገናኝ ድረስ